በአንድ መንደር ውስጥ በሚገኘው ተለቅ ያለ ቆሻሻ መጣያ በእሳት ተያይዞ የአካባቢ ሰዎች ይመለከታሉ። በፍጥነትም ጥቁማቸውን አድርሰው የእሳት አደጋ ሰራተኞች ቦታው ላይ በመድረስ እሳቱን ያጠፉታል። ታዲያ በቆሻሻው መጣያ እቃው ላይ ያለው እሳት ከጠፋ በኋላ ግን በውስጡ የተመለከቱት ነገር እጅግ የሚሰገንን ነበር። ይህም በውስጡ በእሳት ነበልባል ከሰል የሆነ የሰው ልጅ ተገኘ። አንጌላ ሲምፕሰን በአካባቢ ከሚኖሩ ሰዎች እንብዛም መግባባት የሌላት ዝምተኛ አይነት ሴት ነች። አራት ልጆች እንዳሏት እሷ ራሷ የተናገረች ቢሆንም ስለ ቤተሰቧና ልጆቿ ገልጻ መናገር እንደማትፈልግ ትናገራለች። አንጌላ በአሪዞና ግዛት ኑሯን ያደረገች ሲሆን በዛው አካባቢ የሚኖሩ አንድ በአካባቢ ነዋሪ ዘንድ በተግባቢነቱና መንደሩ ላይ ባለው ጎላ ያለ እይታ የሚታወቅ ሰው ነበር። ይህ ሰው ቴሪኔል ይባላል። በእግሩ መንቀሳቀስ የማይችል አካል ጉዳተኛ ሲሆን ሞተር በተገጠመለት ዊልቸሩ እየተንቀሳቀሰ ኑሮውን ይገፋል። የ33 ዓመቱ አንጌላ እና የ46 ዓመቱ ቴሪ ታዲያ ትውውቅ ነበራቸው። ይህ ትውውቅ ግን ሄዶ ሄዶ አለም ለመቀበል ያልተዘጋጀችበትን እጅግ አሰቃቂ ተግባር ይዞ እንደሚመጣ ማንም አያውቅም ነበር። አንጌላ ከ10 ዓመቷ ጀምሮ እየታየ መጥቷል ከሚባለው የአእምሮ ጤና ችግር ላይ እንዳለባት ይነገራል። ከዚህ በተጨማሪ ከአደንዛዥ ዕፅ ጋር በተገናኘም ሁኔታ ስሟ ይነሳ ነበር። አንጌላና ቴሪ በትውውቅ ረጅም ጊዜ ያስቆጠሩ ባይሆኑም ግንኙነታቸው በጎ ሆኖ እንዳይቆይ የሚያደርግ አንድ ትልቅ ነገር ተፈጠረ። ይህ በአንጌላ ምናብ ውስጥ የተሳለው የቴሪ መጥፎነት በአእምሯ ውስጥ እያደገ መጥቶ በውስጧ ከበድ ያለ ቂም አርግዛለች። የዚህ የተቋጠረ ቂም መነሻነት ደግሞ አንድና ግልጽ ነው። እሱም በአንጌላ አስተሳሰብ ቴሪ ስለኔ መረጃ ያቀብላል ወይም ስለኔ መጥፎ ነገር ያስወራብኛል ብላ ታስብ ነበር። ቴሪ ይህንን አንጌላ የምትለውን ነገር ያድርግም አያደርግም እሷ በሱ ላይ ምንም ያክል ቂም እንደቋጠረች የተረዳው አይመስልም ነበር። ይህ ለሰሚ ከፋይ የማይመስል ለአንጌላ ግን እንደ እግር እሳት የሚያንገበግባት ቴሪ አድርጎታል ብላ ለምታስበው ነገር የበቀል ስሌቷን ታውጠነጥናለች። ሚስጥሮችን በተለይም ለፖሊስ ይናገርብኛል በሚል መነሻነት የተጠነሰሰው የአንጌላ የቂም ቋጠሮ ወደ በቀል የሚያድግበት ቀን ደረሰ። ኦገስት 2 2009 ዓ.ም አንጌላ ቴሪን ለማግኘት ቀጠሮ ትይዛለች። አንጌላ ቴሪን ለማግኘት ስትወስድ በአንድ ነገር አታላ ወደ ቤት ለማምጣት በመወሰን ነበር። ይህም ችሎ ሊገፋው አይችልም ብላ ያሰበችውን ከአደንዛዥ ዕፅና ከዛም ከፍ ባለ ሁኔታ ልታስደስተው እንደምትችል በማሳመን ወደ ቤቷ እንዲመጣ ትጋብዘዋለች። በአንጌላ ንግግርና ስሜት ቀጥቃሽ ቃላት የተማረከው ቴሪ ወደ እሷ ቤት ለመሄድ አላመነታም ነበር። ቴሪ ታዲያ ለመጨረሻ ጊዜ በሕይወት የታየበትን ቀን ኦገስት 2 2009 ዓ.ም ሆኖ አንጌላ ቤት ሰተት ብሎ ገባ። ወደ ቤት ከገቡ በኋላ አንጌላ ቴሪን በሚንቀሳቀስበት ዊልቸር ወደ ውስጥ ካስገባችሁ በኋላ በሩን ከውስጥ ቆለፈችው። ቴሪ ይህን ግብዣ የደስታና ሰላማዊ ጥሪ ያለ መሆኑን ለመመልከት ጥቂት ብቻ መታገስ ነበረበት። አንጌላ የ46 ዓመቱን ቴሪን ወደ ቤቷ ስትጋብዘው የገባችለትን የማታለያ ቃል አጥፋ ቀድሞኑን የወጠነችውን እቅድ ለመፈጸም ተዘጋጀች። ተፈጥሯዊ ወንድነቱ አንጌላን በጉልበት ለመብለጥ ይረዳዋል ተብሎ ቢገመትም በዊልቸር የሚንቀሳቀስ አካል ጉዳተኛ መሆኑ የሚመጣበትን ነገር ለመከላከል ብርታት የሚነፍገው ነበር። አንጌላ ያሰበችውን ነገር ለመፈጸም ካዘጋጀችው መሳሪያዎች ውስጥ መዶሻ፣ ምስማርና የተለያዩ የስለት አይነቶች ይገኙበታል። አንጌላ በቅድሚያ ቴሄ ራሱን እስከሚስድ ድረስ በተለያዩ አዘጋጅታ በነበረው እቃዎች መደብደብና መምታት ጀመረች። ቴሪ ያልጠበቀውን ነገር እየተቀበለ ያለበትን ቦታ እስኪረሳና ራሱን እስኪ ስተደበደበ አሰቃቂውና ለመስማት እንኳን የሚዘገንነው ነገር የመጣው ግን ገና ከዚህ በኋላ ነበር። በተቀመጠበት ዊልቸር ላይ አሰረችው። ቴሪ ራሱን ከሳተበት አጋጣሚ በነቃ ቁጥር የስቃይ ጭወት የሚጮህበት አንዳች ነገር ይፈጸምበታል። አንጌላ ፒንሳ በማምጣት የቴሪን ሙሉ ጥርስ አንድ ባንድ መንቀል ጀመረች። እያንዳንዱን ጥርሱን ነቅላ በድድ ብቻ አስቀረችው። ከዚያም አንጌላ ወደ መኝታ ቤት በማምራትም አንድ ትልቅ መስታወት በማምጣት ቴሪ ከተቀመጠበት ፊት ለፊት አቆመችው። ይህም ታዲያ ቴሪ ለሚቀበለው እያንዳንዱ ስቃይ ፊት ለፊት እየተመለከተ እንዲፈጸም ነበር። አንጌላ ቀጥላም በተለያየ የስለት አይነቶች የቴሪ የተለያየ የሰውነት ቦታ መውጋትና መቁረጥ ቀጠለች። ቴሪ ምንም አይነት ስቃይ ቢደርስበትም ድረሱልኝ ብሎ ሰዎችን የሚጠራበት የድምፅ አቅም ከበሩ አልፎ አይወጣም ነበር። ከነፍሱ ልትለይ የደረሰች ስጋውን አንጌላ ያለ ርኅራኄ ትቆራርጠዋለች፣ ትወጋዋለች። የቴሪ ስቃይ በዚህ ያላጠቃም። አንጌላ ያዘጋጀችው ሚስማር በመዶሻ የቴሪ ጭንቅላት ላይ መታቸው። ነፍሱ ሳትወጣ በህይወት እያለ ሹል ሚስማር በጭንቅላቱ ዘልቆ ሲገባ እንዲሰማው ተፈርዶበታል። ይህ ቴሪ ላይ ለሶስት ቀናት ሲደርስበት ከነበረው ዘግናይ ቅጣት አንዱ ነበር። ለሶስት ተከታታይ ቀናት ቴሪ በዛች ቤት ውስጥ ሆኖ በአንጊላ ቁጥጥር ስር ሆኖ ስቃዩን ፊቱ በተቀመጠው መስታወት እየተመለከተ የነፍሱ ከስጋው መለየት እንደ ሰማይ ደመና ሩቆት ቆየ። አንጊላ ወደ መታጠቢያ ቤት በመውሰድ የብረት ቁራጭ የእግሮቹ ጉልበት ውስጥ ከተተች። ከዛም እጁና እግሩን በመቁረጥ አካሉን መበተን ጀመረች። ከዛም በደም ከተጨማለቀው ቤት ውስጥ አንጌላ የቴሪን ሬሳ በብርድ ልብስ ጠቅልላ በአንድ ተለቅ ያለ የቆሻሻ መጣያ እቃ ውስጥ ጨመረችው። ቴሪ በየትኛው ቅጽበት ህይወቱ እንዳለፈች እርግጥ ባይሆንም በአንጌላ ቤት ለሶስት ቀናት ያክል አካሉ አሰቃቂውን ስቃይ ሲቀበል ነበር። ኦገስት 6 2009 ዓ.ም የእሳት አደጋ ሰራተኞች በአንድ የቆሻሻ መጣያ አካባቢ ላይ የተነሳውን ቀለል ያለ እሳት ለማጥፋት በተጠርቡበት፣ እሳቱን ሙሉ በሙሉ ካጠፉ በኋላ በውስጡ ቀርቶ ያዩትን በእሳት እንዳድ ከሰል የሆነ የሰው ልጅ ሬሳ ሲመለከቱ እጅግ የሚዘገንን አጋጣሚ ነበር። ሙሉ የሰውነት አካል የሌለው ይህ ሰው ለሶስት ቀናት መጥፋቱ ሲነገር የነበረው ቴሪ መሆኑ ተረጋገጠ። ይህ የቆሻሻ መጣያ ዕቃ ያለበት ቦታ ከአንጌላ አፓርትመንት ብዙም አይርቅም ነበር። ፖሊስ የዚህን ወንጀል ፈጻሚ ለማግኘት ጥረት ሲያደርግ የቴሪ ጓደኞች ኦገስት ሁለት ቴሪ አንጌላን ለማግኘት እየሄደ እንደነበር ነግሯቸው ከዛ በኋላ እንዳላዩት ገለጹ። ፖሊስ አንጌላ መኖሪያ ቤት ውስጥ ገብቶ ሲፈትሽ ከቴሪ ዲኤንኤ ጋር ተመሳሳይ የሆነ የደም ማስረጃ አገኘ። አንጌላን በፍጥነት በቁጥጥር ስር ዋለች። አንጌላ በቁጥጥር ስር ከዋለች በኋላ አንዳችም ነገር ለመሸፋፈን አልሞከረችም። ያደረገችውን ነገር አንድም ሳታስቀር ባስ ብሎ ኩራትና በራስ መተማመን በተሞላበት ሁኔታ ለፖሊሶች ታብራራ ነበር። ቴሪም ገድዬዋለሁ አለች በኩራት። ለምን ተብላ ለተጠየቀችው ጥያቄም ምላሿ አጭር ነበር። ስለኔ መጥፎ ነገሮችን ያወራ ነበር፣ መረጃም ይሰጥ ነበር የሚል ምላሽ ሰጣች። ቀጥላም እንዴት ወደ ቤቱ አታላ እንዳመጣችሁና ለሶስት ቀናት ያደረሰችበትን እያንዳንዱ ስቃይ ያለምንም የስሜት መረበሽ በግልጽ ተናገረች። በመጨረሻም ማርች 22 2012 ዓ.ም ምረት የማሪኮፓ ከፍተኛ ፍርድ ቤት በእድሜ ልክ ስርዓት እንድትቀጣ ወሰነ። በዚህ የመጨረሻ ፍርድ አሰጣት ላይ የወንጀሉን አሰቃቂነት የተረዱት ዳኛ በአሪዞና ታሪክ ውስጥ እጅግ አሰቃቂ ወንጀል በማለት ገልጸውታል። አንጌላ እስር ቤቱና ከጊዜያት በኋላ በሰጠችው ቃለ ምልልስ ወቅት ለፈጸመችው ነገር የሞት ፍርድ ጠብቃ እንደነበር ተናግራ ነበር። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ፣ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸርቆዩልኝ